መብራት እስኪመጣ ያብ ሲጠብቃት፣ በሻማ መጣና ሮቢ ጠለፋት። አይግጥም ገጠቡት እኮ ያብ። ስራ ተበላ እኮ፣ በቃ ተበላህ። ሄሉሻዬ ባላሰብ ነው መልኩ ከሮቢጅ ገብታለች። ምን ተሻለ ጎበዝ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ሁሉ ሰላም ሰላማችሁ፣ ግዝፍ ትርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ሰብስክራይብ፣ ነባሮችም ላይክ ላይክ እያደረጋችሁ ለምታበረታቱኝ እጅግ በጣም ነው የማመሰግነው። ቤተሰብ እንግዲህ ያብ ሰራ ማለት ነው ሄሉሻ ከኔ ውጭ ማንም በዙሪያው ወንድ ሊኖር አይችልም፣ በፍጹም በፍጹም አስገድጄ አስወጣዋለሁ እያለ ነው የአብስራ ማለት ነው። የአብስራ እንደሆነ ከመዛት ወደኋላ ይ በቅድሚያ ግን ማለት ነው እኔ ማርያምን በጣም የደበረኝን ነገር ልነግራችሁ ነው ዛሬ ማለት ነው። እያንዳንዱ ጥቃቀን ነገሮች ታይተው መታለፍ ስላለባቸው አስቡት። ትናንትና እንግዲህ ሄዱሻ በጥፊ ተመትታ እኛ ሁሉ ተቀጣጥለን ነበር። እኔ ተቀጣጥኝ ነበር ለራሴ እኔ አንድ የምጠላው ነገር ማለት ነው ሄሉ ስትመታ በጥፊ ነው ያልወድም እና ቅጥል ብዬ ተጠጥቼ ሄዳንኩት እኮ የሰው ልጅ በጥፋቱ እንኳን ቢመታኮ ችግር የለውም። መቼም አጥፍቶ ነው ይባላል። ያለ ጥፋቷ ማንም እየተነሳ በጥፊ የሚደረግ ያብም ሲፈልግ እየመጣ አንገቷን ያንቃታል። ውሽሚትም እየመጣች ስትፈልግ በጥፊ ትደረግማታለች ሄሉሻ። እና ከዛሬው ቪዲዮ ምንድነው መታለፍ የሌለበት ነገር? ትናንትና ምን ብሎ ሸረተ ያብ ስራ በጥፊ መተታት ከሄደችው ቪዲዮ ላይ አመሰግናለሁ ብሎ ሸረተ። ማለት ምን ማለት ነው አመሰግናለሁ ማለት ሄሉሻ በጥፊ መመታቷ ደስ ብለዋል ማለት ነው። እንዴት አመሰግናለሁ ትላለች? እንደውም ዛሬ ቪዲዮ ላይ ደግሞ አለፍኮ። በቃ የትናንቱን ቪዲዮ ጃምፕ ብለዋል። ሄደህ እኮ ሄሉሻ ትናንትና ልዩ መታ እንደዛ በማድረጓ እኔ ከፍቶኛል፣ እና በጣም ይቅርታ በጥፊ ስለመታችሽ በጣም ይቅርታ፣ ይሄን ነገር አልጠበቅኩም ነበር። ለምንድን ነው ብለ ያላለፍከው? ለምን ዝም ማልካት? እኔ ካሁን ካሁን ስለትናንቱ ቪዲዮ ይቅርታ ትጠይቃታለህ እያልኩ ነበረ፣ ሳስብ የነበረው ለሌላው ለሌላው እኮ አይደለም፣ በጥፊ በመመታቷ ማለት ነው። መደረግ አልነበረበትም። ለምን እንደ ቀላል ይታለፋል? የወደፊት ሚስት ናት፣ የኔናት ቀለበት ያደረኩላት እጮኛ ናት እያልክ አይደል? እናት እጮኛ በጥፊ ስትመታ አመሰግናለሁ ብሎ መሸረቱ ምን ማለት ነው? እና እንግዲህ ዛሬ ደግሞ ያው ሮቤልን ጠርቶ እንግዲህ ሰከን ባለ መልኩ ለመነጋገር ሞክረው ነበረ። ያብስራ ግን ዞሮ ዞሮ ከመናደድ ወደኋላ አላለም። እሱ ንዴታም ነው ሲጀመር፣ ትዕግስት የለውም የምር በጣም የሚገነፍለው ያብስራ ማለት ነው። እና አስቡት ሄሉና ያብስራ ሲጋቡ ማለት ቢጋቡ ማለት ነው ምን አይነት ትዳር ይመራሉ ብዬ ልሰብ ማለት፣ ሄሉም እንደሱ ተናዳጅ ከሆነች፣ ያብስራም እንደዛ ተናዳጅ ከሆነ፣ እንዴት ነው ቤቱ? በአንድ እግሩ ቆመ ማለት እኮ ነው። እና እንግዲህ ለሮቢ እያስረዳው ነበረ፣ ሄሉ ማለት የኔ ናት በእሷ ዙሪያ ወንድ እንዲመጣ አልፈልግም፣ የኔና የኔ ናት እኔ በህይወት እያለው ማንም ሄሉን የእሱ ማድረግ አይችልም እያለ ነበረ። እና ማለት ነው አይ ያብ ስራታ እንጂ እያየር እኮ ነው አየን አይደል? እንደ ሮቢው በአንዴ መቶ እኮ ጠቅለል አድርጎ ወሰዳት። ሮብዬ ደግሞ ማለት ነው እንዲህ ቦዲጋርድ በሚል ምክንያት እንዴት ነው ሄሉ ሻን ጠቅልለው ወሰድካት ነው እንዴት ነው ነገሩ አልገባኝም አልገባኝም ግን እኮ እኔ በጣም ነው የሚመቸኝ ቦዲጋርዱ ማለት ነው እኔ አነጋገሩ ነው ልጆ ልሞት ነው ማለት ስርዓቱ አይጮሄም ረጋ ባለ ጀንተል ባለ መልኩ ነው የሚያወራው፣ እና ደስ ይለኛል። የአብስራ ደግሞ ከመካከል ላይ ድንፍት ይላል፣ እንደገና ደግሞ ቀዝቀዝ ይላል ማለት ነው። አይ በዚህ እንኳን አልፈረድኩብም። ያው ፍቅር ነው ፍቅር ነው እንግዲህ። እውነትም ፍቅር ከሆነ ያናድዳል። ሚስት እንደ ሌላ ሰው እንደዛ ሲያቅፍበ። ሄሉሻ ደግሞ መታ ሩቢን ጥምጥም አድርጋ አቀፈ። የአብስራን ሰላም እንኳን አላለችው። እናንተ ቤተሰቦች ማለት ነው የምር ሄሉ ግን እየቆረጠችበት ነው እንዲ ከአብስራ ላይ ዛሬ እንዶ ሳያት ሁሉ ለመነዋል ማለት ነው። ምንም የምትመለሳት ምስልምና ነው? ወይስ ሄዱ ሻይ የእልክሽ ገና አልወጣልሽም ነው? ጭራሽ በቃ የራስን ህይወት ጀምር። እኔ እ ህይወት ጀምሬያለሁ ብላው ነው የሄደችው። ሴት ልጅ ቆረጠች። ሴት ልጅ ከቆረጠች እኮ ምንም ነገር መትረጌስ ራሱ ከፊቷ ላይ ቢተኮስ ምንም ነገር እንደማይደንቃት ነው፣ እና ከባድ ነው። ስለዚህ ወንዶች ማለት ነው መጀመሪያ የሴቶች እንዲቆርጡ አትገፋፏቸው። አሁን አንተ ይኸው ገፋፍተ ገፋፍተ ገፋፍተ በቃ ከዚህ ደረጃ አደረስካት። እና ቅድሚያ ምንድን ነው ያለው እኔና ሄሉ በፍጹም ያልጨረስነው ነው ነገር አለ። ከሄሉ መረዳት ያለብኝ ነገር አለ። ቁርጡን ነግራኝ ማለት በቃ እኔ ከህይወቷ እንድወጣ ቁርጡን ነግራኝ፣ ከዛ በኋላ ብጀምር ምንም ችግር የለውም አለ ማለት ነው። እኔ እንግዲህ አንዴ እየሳኩኝ፣ አንዴ ደግሞ እያዘንኩኝ ነው ቪዲዮ ምሰራ ሄዱ እየስትናደድ እናደዳለሁ። ደግሞ ስስቅ ምናምን የሚደብራችሁ ካላችሁ ግን በጣም ይቅርታ። ካኔው ሼራብ ፕሊስ አለችኝ አንዷ ሴትዮ ማለት ነው። ሳቄ ከደበረች መውጣት ይቻላል ከይቅርታ ጋር ማለት ነው። ኦኬ እና ያብ ስራ ቅድሚያ እኮ አንተ ኮ ነው ከዚህ ደረጃ ያደረስካትና ና የዛን ቀን ምነው ነው ሄሉ ሻዬ እንደዛ ስታንገላታ ታድረ እቅፍ አድርጋ ታድረ። ጠዋት እኮ ምንም አልመሰለም ሄሉ ሻን ጠቅጥቀ ለመሄድ እና ይህ ሰው ልጅ ግን ማለት ነው ቤተሰብ እኮ ግርም ነው የሚለኝ እንደዛ ጥምጥም ብለው ተቃቅፈው አድረው ጠዋት ላይ ደነፋ ያብስራና ሄሉሻ ተው እንዳትወጣ ከወጣ ግን እችን ቤት አስረግጥም፣ ስትለው ደረቱ ነፋ አድርጎ መታ መታ አድርጎ እኔ እኮ ያብስራ ነው ብሎ ነው ጥሏት የወጣ ማለት ነው። ስለዚህ አንተ እኮ ነው ጨርሰ ሄድከው ከሄሉ ጋር እሷ እኳ አልጨረሰችም ነበር አይደለም፣ ጨርሰናል ብለ ሄድከው አንተ ነህ። ዛሬ ግን ያልጨረስነው ነገር አለ ስትል እኔ ራሱ በጣም ነው ያስገረምከኝ እኮ በራስ በገዛ እንደበት ተናግረህ እንደጨረሳችሁ ከሄሉም ከልዩም ህይወት በቃ ከሁለታችሁ ወጥቻለሁ፣ ስለ እናንተ አይመለከተኝም ብለህ እኮ ነው የተናገርከው እና እና ሄሉሻ ደግሞ ዛሬ ጨርሻለሁ እያለች ነው። ምንም ነገር ከማድረጋችሁ በፊት በኋላ የሚያስከትለውን ነገር ደግሞ እያሰባችሁበት መሆን አለበት። ይሄን ነገር ባደርግ ምን አይነት መዘዝ ያመጣል የሚለውንም እኮ ብታስቡ ኖሮ ማለት ነው ከመጀመሪያ የሆነ ነገር ስታደርግ ከዚህ ውጥንቅጥ ውስጥ አትገቡም ነበረ ግን ቅድሚያ እንደዚህ ፍር ፍር ፍር ያደርጋችኋል። ከዛ በኋላ ደግሞ ሌላ ተቀናቃኝ ሲመጣ ያዙ ይልቀቁኝ ማለት ይበዛል ማለት ነው። እና እንግዲህ ሮቤል የሚያስደርሰው አይመስልም እንደሱ አያያዝ ጨራሽ ከቤቴ አለው እኮ የሄሎ ቤት እንግዲህ የሮቢ ቤት ሆኗል ማለት ነው። ቤተሰብ ከቤቴ መተጨራሽ አለው እኮ። ግን ደስ ሲል እኮ የምሬን ነው። አሁን ትናንትና እንደዛ ስትመታ ሮቢ ኑሮ ቢሆን ኑሮ ማለት ነው እችን አንጋሎ እዛ ሶፋ ላይ ይጠፈጥፋት ነበር። ለነገሩ ሴት አይማታም፣ ወንድ ልጅ ሴት አይማታም፣ የተከበረ ወንድ ሴት አይማታም። እንጂ እዛ ሶፋ ላይ አንስቶ ነበር ማንጠባጠብ። ሄሉ ሻየ ማለች እኮ እሱ ቢኖር ኖሮ ማንም አይደፍረኝም አይመታኝም ነበር አለች ማለት ነው። እና ያብ ስራ ተናደበ ንዴት፣ ምንም ነገር እንዳታረግ በፈጠረ ማለት በጣም ዛቻ እያበዛ ነው ማለት ነው። ምን ለማድረግ እንደፈለክ ባላቅም፣ ዛቻ ግን እስካሁን ድረስ እኔ አልገባኝም። ባለፈውም እየዛትክ ነበር፣ አሁንም እየዛትክ ነበረ። እና የዛቻ መዘዙ ብዙ ነው። ስለዚህ የማትወጣበት መዘዝ ከምትገባ አንተ እንዴ ጥሩ አደለም፣ አትዛት እና ሮቤል ደግሞ እንዳየውት ከሆነ ሁለት ወንድ በአንድች የሚያነሳ ወንድ ነው። የምር ፍቅረን ለመመለስ ከፈለክ ማለት ነው እያስፈራራ እየዛትክ ምናምን አደለም፣ ጸባይኛ ሁን መጀመሪያ።